ጆር ዲያና ናቸዋሉ። ይህ ወክ እያረኩ ነው። ግን አሁን ዘው እንዲህ አካባቢ ቁሜ ነው የምቀረጽ። ልጆቹ እንዳይገቡብኝ ነው። ልጆቹ ተታይ ነበረ ማለት ነው። እና ይህን ይመስላል። እኔ የምቀረጸው ና የማቅረበው ነገር አጥቻለሁ። ቪዲዮ እየቀረጻችሁ ላኩልኝ፣ ሸር ማረገው ላችኋሉ። ሀረይ እና ኢንሻላህ፣ ይህንን ይመስላል። ያለሁበት አካባቢ የጆርዳን ከተማ ናቸው። ለሁኛው ሰጀራ ምናምን ናቸው ግን በነገራችን ላይ አገር የሚያስታውሰኛል። አየሩም አየሩ የሆነ ቀዝቀዝ ያለ ነገር ስለሆነ በጣም ደስ የሚል ነገር አለው ማለት ነው። ከሰአት ሲሆን እና ማሻአላ፣ እንዲሁም አሁን ብርድ ነበር፣ ያኔ የተወሰነ ብርድ ያለ ማለት ነው። መግሪብ አካባቢ አሁን አየሩ ተስተካክሏል የተወሰነ፣ ግን ቢሆንም ብርድ የተወሰነ ብርድ ያለ ማለት ነው። ላችኋለሁ ብዙ ሆነን ነበር የወጣ ነው ያው ጥራችን ይታያል እና አምስት ስድስት ሆነን ነበር የወጣ ነው። እና ልጆችም አሉ ትላልቆችም ስላሉ ክላቸውም እየገባ እያስቸገረኝ እንዲያ እንዲ ለማድረግ አልተመቸኛም ማለት ነው። ጉፋንም ይዞኛል እያሳለኝም ነው። ድምፅሽን ከፍ አድርጊ የምትሉ ልጅ ወይ እንግዲህ ስልካቸውን ጨመር ላድርጋቸው አዳምጡት ማለት ነው። አስለንሽ መሆን የለውም

ያለንበት አካባቢ ይሻላል እንጂ ግን ተዚህም የባሰቡን የሚያስጠላ ቦታ አለ ማለት ነው። ያው ብዙ የተወሰነ ዛፍ ምናምን አለ እና ይችን ትመስላለህ በጥቅሉ ጆርዲያን ያውም ተምርጦ ሀብታም የሚኖርበት ጆርዲያን፣ የጆርዲያን ከተማ አማን ይባላል። አማን ውስጥ ነው ይሄ ያለው እንጂ ወደ ሌላ ቦታም ያስጠላል በጣም እላችኋለሁ አታክልት የሚቆፍር ያን የጽዱን ስር ሴቶቹ ናቸው የሚቆፍሩት። ይኸው ይሁን እንጨቱ ምናምን ተታች ወዲያ ያርቁ አንሹ አንሹ ይለኛል። በሀገር የለምርኩ እንጨቱን አትለፊው አትለፊው እያለኝ ነው ማለፈው ማለት ነው። ሀገር ይሁን አንድ በቆ እያልኩ ማለፈው እላችኋለሁ። ዛሬ ማሳምረን የቀረጽኩላችሁ እንዴ፣ ምን ልታወጡልን አሁን ተዚህ ቪዲዮ? እያንዴ እንዲ ያሳምረሽ ቀርጸሽዋል። ማሻአላ በጣም እንዴት ይችላል በዚህ ወቅት እያላችሁ ኮምት ማለት ነው። ውድች ይ ደግሞ ለምታበረጣጥኝ አመሰግናለሁ። ማሮች እርግጠኛ ነኝ ሆነ አይሰማም እንጂ ምትሉት ለሌላው ችግር የለም ግን አይሰማም ሳ ምትሉ ነው የሚመስለኝ። ፈርቻለሁ ማለት ነው እኔ እኮ ግን ኤዲት ምናምን

እናማ ይህን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ ሼር፣ ኦኬ ላይክ ሼር ነው ለካ የሚባለው ላይክ ሼር እያደረጋችሁ እስቲ ጋ ደግሞ የሚያማምሩ እንትን ነበሩ፣ ግን ጨለማ ስለሆነ በወጉ አይታይም እንጂ ግቢ ውስጥ በጣም የሚያማምር እንትን አለ ማለት ነው። ዛፍ ምናምን አለ። እነዚህ ራሱ ያምሩ ነበረ፣ ግን እየፈራሁ ተቶላ ነው ማሯሮጣው ማለት ነው። አሁን ይሄም ያምራል፣ ነው የምትወስድ እርግጠኛ ነኝ ግን ያምራል፣ ያምሩ ነበር። ስልኬ ነው ስልኬ ነው ያበላሽ ማለት ነው። እና ማ ይመስላል ግን ማሻአላ፣ ረዘም አድርገዋለሁ ማለት ነው። በጣም ደስ ይላል፣ አሪፍ ነው። በርጭ ታንክሪ ገላችሁ ቆምቱ ነግሬያለሁ። ያንዲያን ዝም ብለሽ እንዲያታልፊ የቅናት መንፈስ ይዟችሁ ማለት ነው። ያምራል፣ ብሩ ያምራል እያላችሁ አበረታቱ። ችግር ችግር ግር ብያለሁ ማለት ነው። በነገራችን ላይ የተስተሂዶ ባለፈው ራሱ ቀርጫ ክክል አስራ ሁለት ምናምን ግን የባለፈው አበባ ምናምኖችን እያያየው ነበር። ዛሬም ማዲሙ አሰሱን ገሰሱን መምረጥ የለም። እዚህ ጋር የሚያምራል ያምራል ቤቱ ጋር ያለውን ትጽዱ ምናምን በጣም ደስ ይላል ውዶችዬ። የእናንተንም ግብ የራሳቸውን ግብ እንዲል ለማድረግ ሞክሩ ማለት ነው። ኢትዮጵያዎች ኢትዮጵያ ደግሁ የዮርዳናን ያህል እንኳን እንዲሁን እንዲያ አድርጉት ማለት ነው።